ያለነው አያት አደባባይ ነው ሂልቦተን ፕሮፐርቲ እዚህ ሰፊ 6300 ካሬ ሜትር ላይ የመኖሪያ መንደርን ገንብቷል ሰላም ቤቲ ነኝ ዛሬ የማሳያችሁ ቦታ ሂልቦተን ፕሮፐርቲ ነው አዲስ አበባ ውስጥ ምቹና ጥራት ያለው የመኖሪያ መንደር ማለት ይህ ነው እመኑን ይህንን ስፍራ መውደዳችሁ አይቀርም ኑ ላሳያችሁ አስባችሁታል ግን የራሳችሁ የሆነ ምቹ መኖሪያ ቤት እዚህ ሲኖራችሁ። አሁን ደግሞ ስለ ምርጫ እንነጋገር። ባለ ሁለት መኝታ ቤት ይፈልጋሉ ወይስ ሰፊ ባለ ሶስት መኝታ? እንዲሁም የሚያማምሩ ዱፕሌክስ ቤቶችን። ሁሉም ለደስተኛ ቤተሰብ ሕይወት ታስቦ የተሰሩ ናቸው። ዋናው ነገር ጥራት ነው። ሂልቦተን ፕሮፐርቲ በጥራቱ አይደራደርም። እዚህ መኖር መታደል ነው፣ እዚህ ኢንቨስት ማድረግ ደግሞ ብልህነት ነው። የአዲስ አበባ የሪል ስቴት ገበያ እያደገ ስለሆነ እኛ ጋር ኢንቨስት በማድረግ ለመኖሪያ ወይም ለኪራይ ገቢ ማድረግ ይችላል። ይህንን ሕልም እውን ማድረግ ይፈል ያስፈልጋሉ አሁኑን ይደውሉ። የህልሙን ቤት የራሱ ያድርጉ። ይህ ቦታ ይገባዎታል።